የጨዋታዎች የፍትህ ሚዛን ጠባቂዎች ናቸው። ውሳኔዎቻቸውም ቢሆን ውጤቶች ላይ ተጽዕኗቸው ጉልህ ነው። የእግር ኳስ ዳኞች የ2018 ዓ ም የውድድር ዘመን፣ በተለይ ደግሞ የፕሪሚየር ሊጉ ዝግጅታቸው ምን ይመስላል ሲል ፋና ሚዲያ ኮርፖሬሽን ጠይቋል። ዳኞቻችንን የዝግጅት ሁኔታ ለማየት የሞከርንበት እድል ነበረን። እንደዚሁ ደግሞ ትልልቅ የዓለም አቀፍ ስልጠናዎች ነበሩን። የኤሊት የፊፋ ኤምኤ ኮርስ ነበረን። እንደገና ደግሞ የያንግ ታለንት ኮርስ ነበረን እና በዚህ ሂደት ውስጥ ዋና ዋና የምንላቸውን ዳኞቻችንን በወጣትም በትልልቁም በቅርብ የውድድሩ ሳይጀምር ጀመር መስከ ጳጉሜ መጨረሻ አካባቢ ጀምሮ ዳኞቹን የማየትና ያሉበትን ሁኔታ የመገምገም እድሉም ስለነበረን በዝግጅት በኩል እንግዲህ ጥሩ ዝግጅት እንዳላቸው እርግጠኞች ነን። በውድድሩ ሂደት ውስጥ በኮሚሽነርነት እና በዳኛ ገምጋሚነት በአሴሰርነት የሚያገለግሉን የተለያዩ ባለሙያዎች በተለያየ ጊዜ ስልጠናዎችን ሰጥተናል። ኢቫሉዌሽን አድርገናል። ከኢቫሉዌሽን በኋላ ደግሞ ስለተቀየሩ ህጎች ስልጠናዎችን የሰጠንበት ሁኔታ አለ። ሶ በዛ መንገድ አዌር ናቸው። ለመጥፎ ስነ ምግባር መነሻ እንዳይሆኑ ራሳቸውን እንዲያዘጋጁ ያው የሚያስፈልገው ትሬኒንግ ነው። ትሬኒንግ፣ በዚህ ዓመት በጣም ብዙ ትሬኒንጎች ወስደዋል። ስለዚህ በዚህ አጋጣሚ ደግሞ ሙያቸውን መሰረት አድርገው የዳኝነት ሙያ አገልግሎት እንዲሰጡ እንፈልጋለን። በዝግጅቱ ወቅት በውድድሩ ለሚሳተፉ የጨዋታ አመራሮችም በተሻሻሉ ህግጋት ላይ ስልጠና ተሰጥቷል። ብዙ አዳዲስ ህጎች አሉ። ለምሳሌ ከዚህ በፊት ኦንሊ ካፕቴን የሚል አንድ ህግ አለ። እሱን ተግባራዊ አላደረግነውም ነበር ማለት፣ በጣም ክሪቲካል የሆኑ ዲሲዥኖች ላይ ከካፕቴን ውጪ ዳኛውን ማንም ሰው ማነጋገር አይፈቀድም። በረኞች ጋር ያለ ከዚህ በፊት የስድስት ሰከንድ አሁን ስምንት ሰከንድ አዲስ ህግ መጥቷል እና እሱን ግብ ጠባቂዎችን ማወቅ አለባቸው። ብዙ የተለወጡ ህጎች አሉ። እንዲሁ ደግሞ ሪፍሬሽመንት የተለመደ አሰራር ነው እና ለዛ ልክ ስልጠናዎቹ ተሰጥተዋል ኦልሬዲ። ስለዚህ ዳኞቹ ዝግጁ ናቸው። ክለቦች በዳኞች ውሳኔዎች ላይ የሚያነሷቸውን ቅሬታዎች ለመፍታት እና ስህተቶችን ለማረም የብሔራዊ ዳኞች ኮሚቴ ቁርጠኛ ነው። ቅጽበታዊ ውሳኔ ነው፣ የዳኝነት ውሳኔ በዛ ቅጽበታዊ ውሳኔ በመወሰን ሂደት ውስጥ የሚፈጠሩ ሰዋዊ ስህተቶች አሉ። ማረም እየቻሉ ትክክለኛ ውሳኔ ላይ መድረስ እየቻሉ ሳይሆን ሲቀር በጣም በቀላሉ ሊታረሙ የሚችሉ ስህተቶች ሲሆኑ ዳኞቹም ሳይኮሎጂካሊ ስለሚጎዱ በተወሰነ መልኩ ከዛ ምድር ዞር ለማድረግ እንሞክራለን። መቅጣት የሚለውን እንደ መርሃን ውስደ ማለት ነው። ስለዚህ ክለቦቹም ዳኞችን በመቅጣት ዳኝነቱ ላይ ውጤት ማምጣት እንደማይቻል እንዲረዱ ከኛ የሚጠበቀው ይህንን የግንዛቤ የመፍጠር ስራ በሰፊው መስራት ነው የሚጠበቅበት። ያው ሰዎች ናቸው። አንዳንድ ጊዜ ያው እንደምታውቁት በሌላው ዓለም የሚያግዛቸው ማቴሪያሎች፣ ቴክኖሎጂዎች አሉ። እኛ ሀገር ደግሞ ያንን አልፈጸም ነው ብዙ ጊዜ ሞክረናል አልተሳካለንም። ወደፊት እንግዲህ እግር ኳሱ በጣም የተሻለ ሲሆን ቫርና ሌሎችም ቴክኖሎጂዎችን እንዲታገዙ ይደረጋል። አሁን ግን ያው መሰረታዊ የሆኑ ክፍተቶቻቸውን የሚሸፍኑ የአቅም ግንባታ ስልጠናዎች ተሰጥቷል። ይሄ ይስተካከላል ብለን እናምናለን። ለፕሪሚየር ሊጉ 29 ዋናና 33 ረዳት ዳኞች ዝግጁ ናቸው። ዳኝነቱ እግር ኳሱን በሚመጥን ደረጃ ለማድረስና የጨዋታዎቹን ክብደት ታሳቢ ያደረገና የተመረጠ የጨዋታ አመራር መመደብም ተገቢ ነው። በእነዚህ በጣም ወሳኝ የሚባሉ የደርቢ ጨዋታዎችና በጣም ውጤታማነታቸው በሻምፒዮንሽፑ ላይ ትልቅ ትርጉም ባላቸው ጨዋታዎች ላይ የምንመድባቸውን የዳኞች ቁጥር ማብዛት ችለናል። ምናልባት የዛሬ ዓመት በነበረን አፈጻጸም እንደ ትልቅ ስኬታማነት የምንወስደው ነው። ስለዚህ እግር ኳሱ በሚፈልገው እግር ኳሱን በሚመጥን ደረጃ ለማድረግ ምርጫ የግዴታ ነው። ተመራጭ ሆኑ ጥቂት ዳኞች ይኖሩናል። እነሱ ላይ ትኩረት ሰጥተን እነሱን ብዙ ጨዋታ እንዲያገኙ ያደርግን። አንዳንድ ጊዜ እነሱ ማሳረፍ ሲኖርብን ደግሞ ወደሚቀጥለው ምድብ እንሄዳለን።